ሲያሳክከኝ ገና መደንገድ ጀምርኩ። በቃ ሰው ምን አለኝ ፍቅር ሲይዘ ነዋል። በሆነ ሰዓት ማለት ነው ፋቢ። አሪፍ ነው። እኔ ድርዬው ደስ ይለኛል። በቃ ይጫወታል ኳስ። ምን ትሰሪያለሽ? እንዲዙ ያለ ልጅ ነው እና አሪፍ አሪፍ ይጫወታል። እዩ ጩፋል የሆነ በ የሆነ እድሜያችን ምናምን እናሳልፋቸው ጥሩ የሚሆን መጥፎ እናሳልፋለን። አምላክ ምን አስተማሪ መሰለ። ከዚህ ሁሉ ነገር ሆነ ኮስተር እንደልህ ምናምን ምናምን ነገር ራሴን መሳይ ሰጠኝ። አንደማርበት እና ምን እፈራለሁ መሰለ፣ እግዚአብሔር አባቴ እንዲህ ነው ምናምን ብሎ እንዲያድግ አልፈልግም። እግዚአብሔር እምል አባቴ ምን እንዲህ ነው እንዲህ ነው ብሎ እንዲያድግ አልፈልግም። በቃ እንዲወረለት አልፈልግም። የእሱ አባት እኮ ተብሎ ልጄ የሆኑ ነገር እንዲሰማ አልፈልግም። ራሴ ነው ነገር የሆነ የማደርጋቸውን ነገሮች እጠነቀቃለሁ። ከባ በቃ አለኝ። በዚህ ሰዓት ላይፍ አለኝ ህይወት አለኝ የምኖርበት የሆነ ምክንያት አለኝ። አንዳንዴ እንዴ ነው በቃ ስደት ወታል ምናምን ነገር ፋሚሊ አለ መላክ ካለብህ ገንዘብ ትልካለህ ምናምን ጤንነትህን ትጠብቃለህ ቤተሰብ ስትል ምናምን ነገር ከደላ ታስብ ትችላለህ። እንደ ጉብዝና ነው የሚመስለው። እዚህ ሽምድር ላይ ደግሞ አንድ አለኝ። በቃ የአይን ብሌን አለኝ እኔ ሰላም ሰሆን ሰላም የሚሆነው ስለዚህ ምንድን ነው ይሄ እንዴ ነው? ማገገም ያለብኝን ነገሮች ሁላ ቶሎ እንዲድኑልኝ ያደርገልኛል። እንደ ማንኛውም ሰው እኮ ሆኖ ላይፍ ትጀምራለህ፣ ትሰብራለህ፣ ትሰብራለህ ምናምን ላይፍ ልክ ነው። ዱርዬው ጨዋታን ጨዋታ ያነሰዋል። ልክ ልክ ባትሆንማ እንትን አይደለም። ግን እያንዳንዱን ነገር እኔ እስካሁን እንደዚህ አይነት ነገሮች እንደዚህ በቃ ዝቅ ብዬ በሰዎች የተሰደብኩ እንደዚህ እያልኩ የምኖርበት በጣም ደስ ደስ የሚሉ ልጆች ስላሉ ነው እንጂ እስካሁን እንደዚህ አይነት ደረጃም እንደዚህ አይነትም ፊትም እንደዚህ አይነትም ቦታም ማልመጣበት ታይም ሊኖር ይችላል እና ዩአር ራይት ልክ ነህ። ይወልድ ጁ በላሰ መኖሩ ካለብን እኔም አንተም የልጅ አባት ነው። በዚህ ሰዓት ላይፍ ለኛ ፋሽን ካልሆነብን በስተቀር ምናምን ነገር የለም። አዲስ ነገር እዚህ ጋር ምን አዲስ ነገር አለ በላይፍ? ሰው አይሆን አይተናል። ሰው የሚፈልገውን ነገር እንደኛ አደለኛ አልሆነ ሰው ነፍ እንዳለ ታውቃለህ በደንብ። እኔ እሱንማ እግዚአብሔርን ሁሌም አመሰግነዋለሁ። በተለይ በቃ ማለት እንደራሴ እንደ ራሴ እንደኔ እንደኔ ጀጅ ሳደረገው በጣም በቃ ደሳስ የሚሉ በቃ ሆነ ምናምን አሁን ባለፈው እኔ የሆነ ነገር ወይ በቪዲዮ አይተው ምናምን እንትን ልትል ትችላል ማለት ሰምተውም ምናምን ሊሆን ይችላል። ኦ እንደዚህ አይነት ነገር አሁን እንዳንዱ ማለት ላይፍ ሲገባኝ በቃ ወይ ቆጨኝ ምናምን የሚለውን በሌላ ነገር ተርጉሞት ያወሩ ሰው እንትኖች አሉ እና ይተረዳዋል። እኔ ልል የፈለግኩትኝ ቆጭቶኝ አያውቅም መቼም ማለት ነው ህይወት አሁን ስለ እኮ ልነግር ነው ላስረዳ ነው በዛው ልሂድበት ብዬ ነው። እና ቆጭቶኛ አረ ነው መቼምም አይቆጨኝም እኔ እሺ አታቋርጠኝም። ነገር ስትወራ እኮ ምናምን ነው አንድ ሰው ምን አለኝ መሰለህ? ለእኔ የሚመስለኝ አባትነት የሆኑ ነገሮች መግዛት ምናምን ምናምን አይኖ ኪሆን የሆነ እኮ ጊዜ አሳልፋለሁ። ግን ምንድን ነው ፕላን የነበሩ ምናምን በቃ ፎቶ እኔ ፎቶ ስለማሉ ልጅም ፎቶ ማንሳት ምናምን አልወድም። እኔ ፎቶ አልወድም። እግዚአብሔር ነው የምትሄው ፎቶ እንዳለ ቀምቅሜ ነው እንዳለ የተፖሰተው ምናምን የምትሄው ሳልቀመቀም ላይፍ ግባ ብትለኝ ምናምን በቪዲዮ ላዳምጥ አልችልም። እና የሆነ ሰዓት ላይ የሆነ ሰው እንደዚህ ስማ አሉ ልዩ አለኝ አባትነት ማለት ባለበስኩ ባዘነትኩ ምናን አይደለም ማለት እና ምንድን ነው የሚፈልጉን ነገር ካረኩለት ምን ይፈልጋል ሌላ ምን አልኩ። ጊዜ ጊዜ የሚባል ነገር አለ። እኛ የፈለጉትን ስላደረግንላችሁ አይደለም ጊዜ ጊዜ መስጠት እንዳለብን በቃ ጊዜ ወንድም ነው እንደዚያ አለ። እግዚአብሔርን ነው አንተ ለልጅ ጀግና አባት መሆን ትፈልጋለህ ጊዜ ገንዘብን ሳይሆን ጊዜህን ሰጠው ነው እና የሆነ አየወትኝ ምናምን ነገር እንደዚህ አገኘኋለሁ እኮ ትጭን ምናምን ምናምን ምናምን ግን ኦቨር ደግሞ ጊዜ ከእሱ ጋር ማሳለፍ ስጀምር እናቴ ተምት እኔ ራሴ ደስተኛ የሆን እኮ አልመጣሁም። ሱስ እየሆን ብ ይመጣልች ጭራሽ ሆኑ ከመወዶ በላይ ሱስ የሆን ወደ ስራ ሲሄድ ምናምን ነገር ከትምህርት ትዥወትችን ናብር የምገበልችምና መሄድ ጀመርኩ።

እኔ ልክ ምናምን ወይ ደብሮ ምናምን እንትለኛለ ግን ብዙ እንትኖች አሉት። ምናት የአባትነት ኒያው ሚስጥርን በብዙ ነገር እንትንለዋል እንደዚህ እንደምታየው ምናምን አይደለም። እና ያው ሁሉም ነገር ቅድም እንዳልከው የጊዜ ጉዳይ ነው፣ የጊዜ ጉዳይ ነው የሚፈጠው ምናምን እንጂ አስፈርቱ ጋር እኔ ለልጆቼ በቃ ምን እንደሆነ ምናምን የሆነ እኔና ፍጣሪ ብቻ ነው የምናውቀው ማለት ነው ወይ ሚስጥሩን የውስጥ የራሴን ሚስጥር እናንትኑን ማለት ነው። እና አሁን ዲኖ እንዲኖ ብዬ ኤክስፕሌን ምናምን ስታደርግ ዝም ብሎ ትልፉ ወሬ ነው የምችል አሁን ነገር ምትማድርገውን ከዚህ በኋላ የምኖረው የምትኖረው ምናምን አሁን ፏ ብትል ምን ብትል ምን ብትል ራሳ ስልክ አንስተው የሚደውሉ ሁለት በጣም አሪፍ አሪፍ ልጆች አለኝ። ፍቅር የሆኑ ልጆች በደንብ እኔ ከልጆቼ ጋር አሁን ባለኝ ነገር በደንብ ሰላም ነኝ። ያው ኤክስፕሌን ምናምን ማድረግ ባለብን ነገር ታደርጓለ ምናምን። አሁን ሰላም ከልጆቼ ጋር ሰላም ነኝ። ኢቨን እንኳን እኔ ድራይቭ እያረግኩ አሁን አስጠኛ አላቸው ማለት ነው እንትን ላይ ማለት ነው ምንድን ነው ኦንላይን ላይ አብሬ ነው እንትን ላይ ሚቲንግ ኮል ሚቲንግ ላይ ገብቼ ቁጭ ብዬ እንዲያጠኑ ማለት ነው። ይሄ እንትን አለው እግዚአብሔር የራሱ ማለት እግዚአብሔር እያንዳንዱን ነገር ከቀን ከቀን ያስተምራል፣ ለራስ ማለት ነው አሁን ላይ ባለው ነገር። ምንድን ነው ጊዜ ስትል ደግሞ ያ ነገን ደሞ ደግሞ ምን እንደሚያመጣ አታውቀውም ፈጣሪ ጊዜ እያመቻቸ ያው እንትን እድል አልሆንም እና ተራረቀ ነው የምትኖረው፣ ወይ ወይ የምትጠጋበት ወይ የሆነ ነገር ደግሞ እሱ የሚፈጥረውን ነው እንትን ምትለው ገባ። አሁን ተራረቀ ስለምትኖር ግን እያንዳንዷን ጊዜ እያንዳንዷን ቀን በእንትናችን በስልካችን እናወራለን፣ ፌስታይም። በቃ እኔ አሁን ረጅም ሰዓት በመንዳት ስለማሳልፍ እየተማማርን ነው እንደው የምናልፈው ከትልቁ ጋር ምናምን እና በዛ በዛ እግዚአብሔር ይመስገን፣ በጣም አሪፍ ነው። ያለ ነው እያየን ደግሞ እናስተካክል። ይህ እንደዚህ ደስ ይላል። እኔ እግዚአብሔር ነው የምልህ እንደዚህ የማወራህ ከምን አይነት ህይወት እንደወጡ ስለማውቅ ነው። ሕፃኑ ጭርቆስን ነው የምልህ ከምን አይነት ህይወት ከሚያስጠላ ከምን አይነት ቆሻሻ ህይወት በልጅ ምክንያት እንደወጡ ስለማውቅ ነው። ዛሬ እንደዚህ ዱርዮ ብላ አታወራኝም ድሮ ብታገኝ

በቃ በህይወት የትልቁን ስኬት አሳክቼ ያለ አባት ስለሆንኩ ሲሆን፣ እናቴ ምን እንዳለች ታውቃላችሁ? እግዚአብሔር ነው ልክ ጩጮ ተወልዶ ምናል ነገር ፎቶ ቪዲዮ ደወልኩላት፣ ኩላ አያችሁ ምናል ነገር በቃ ደስተኛ ነበረች። እኔ ደንግጬ ነበር አልቅሼ ነበር። ኮሮና ሰዓት ነበር የተወለደው ጩጮው፣ ምናምን መቆየት አይቻልም ወጥቶኝ ወጥቼ ደወልኩላት፣ አለቀሰች እናቴ በጣም ስቅስቅ ብላ

ያርግ ሎት እንተሆነ አይ ያርግል ደስ ይላል። አስበር እኔ የሰው ልጅ እንደዚህ እንትንሲ ደስ ይለኛል። እግዚአብሔር ሰሮ እኔ ራሴ ምኞቴ ያርል በአይን ወልህዋ እናቴ ልጆቹን እስከምታያቸው ነው ደስታ። ይማ አየችው፣ የዛሬ አመት አየችው። ውድደኛ ናስቤርት ጋር አሁን ሌላ ምን ማለት፣ ይሄ ነው ምለው፣ ይሄ ነው የቀረኝ፣ ይሄ ነው ምናምን አለ። አሁንም እግዚአብሔር ይመስገን ስኬት ላይ ነኝ። ስኬት ላይ ስል በቃ ካለፈው ነገሮች ተምሬ በደንብ ስሬን ጥንክር አድርጌ እየሰራው ነው ስራ። አሁን አንድ ቀን ሳልሰራ እንትን ካልኩኝ ሂደ አሁን ስሬን ሰርቼ ምናምን ከመኪና ላይ ከስንት አንድ እየመጣው ምናምን ኢንጆይ እንደዚህ ማድረገው እንጂ ኤቭሪዴይ ምናምን ትምህርት ሰው አይደለሁም እና ስራዬን ሰራለሁ። ይሄ ነው ምናምን አይደለም ግን፣ አንድ ደስ የሚለኝ በቃ ማዙኳ ሁለቱን ጭጮች በአይን ምናምን አይታ ምናምን ቢሆን ግዳ በቃ ምንም የሚቀረኝ ነገር ነው። በዚህ አመት ራሱ ምናምን ፕሮሚስ ገብችለን ነበረ። ድጌ ሄዶ ልደቱን እዛ ልናከብር ነበር። ብርጭቋ ይዘው ሄደ ነበረ። በዚህ አመት ልንሄድ ነበር የሆነ ነገር አልተሳካም ምናምን ነገር። አሁን አሁን ዛሬ ቀን ስንት ነው? ዛሬ በሀያ ሰባት አምስት አመት ነው ይዛል። አሁን ኢትዮጵያ ሄድ ነበረ ለአሁን ሳይሆን የምቆየ ቆይ ነበረ ለጥምቀት ሄጄ ቆይ ነበረ እስከዚህ ምናምን ነገር ፕላን ነበረ የሆነ ግን ጥምሽ አልተመችም። ማሻላ እግዚአብሔር ያቃል ያቃለሁ። ለአባቴ ምንም እሱ እንግዲህ ጉሩሯችንን ከፍቷል። ከአምስት አምስት የሆናቸው እኔ ላይፍ የለወጥኩበት አመት ነው። አምስት አመት ህፃኑ ቂርቆስን ነው የምልህ ጆ። እኔ አዶና የሳይመጣ ሁለተኛ ልጅ ስትወልድ ማለት ነው። በጣም በቃ እኔ አማን አማን ትንሹ ማለት ነው ሲወለድ እውነትም አማን ያርገው በቃ እኔ በአዶናይ ዋጋ ከፍዬበታለሁ። እኔ በባርኮን ምንም ምንም እንትን አይመስለኝም ብሮ እኔ በልጅያው ዋጋ ከፍዬበታለሁ እና የፈለገ አዶናይ ትርጉሙን ታውቃለህ። አዶናይ አዶናይ ሁሉን ቻይ ሁሉን ቻይ ያለ ምክንያት ስሙም አሉብህ ብራዘር። የመጀመሪያ የበኩር የበኩር ነው፣ እሱ ብቻ ነው ልጅ አንድ ልጅ ነው። ያለ እግዚአብሔር ይመስገን በቃ አይደገም። ግን ማርግብስ አሬ ደቅድ መጀመሪያ ሱ በጣም ለመዝናናት አንዳንድ ጊዜ ዘና ፈጣ ማለት ምናምን ደስ ይላል። ሶስት ቀን ቆይቼ ነው የመጣሁት ዲሲ። አንዴም ነ አትላንታ ዲሲ ነበርኩ።